ስብን ተላ መንገዱን ይመራቸዋል፣ እውነቱን ይመራቸዋል። ሰው በዛ መሃል እንኳን ብናንች ብትሞች በትግል ላይ ስለምትሞች እንደ ጅሃድ ነው የሚቆጠረው፣ ወይም ደግሞ በአላህ መንገድ ላይ እንደ መዋጋት ነው የሚቆጠረው። ያ የምታደርጊው እሱን ፍለጋ የምታደርጊው ጥረትና ትግል ማለት ነው። ስለዚህ የደረሽበትን እውቀት በየትኛውን መንገድ የደረሽባትን እውነት መቀበሉ ያ ግዴታ ነው። ሌላው ከእስልምና በፊት ከእስልምና በፊት ልበል ከነቢያችን ሰለላሁ ዐለይሂ ወሰለም በፊት እስልምና ነበረ ወይ ለሚለው ነገር እንደ ኢስላም አስተምህሮ እስልምና የሰው ልጆች የተፈጥሮ ሃይማኖት ነው። ማለትም ሰው ሁሉ ሲፈጠር በኢስላም ስር ሆኖ ነው የተፈጠረው። ማንኛውም ሰው ሙስሊም ነበር። አደም ዓለይሂ ሰላም ሙስሊም ነበር ብቻ ሳይሆን ብለን የምናምነው እኛ ነብይም ነበር ብለን ነው የምናምነው የአምላክ ነብይ የሆነ ሙስሊም ነበረ ብለን እኛ እናምናለን ማለት ነው። ከአደም ጀምሮ አላህ ስብሐነ ወተዓላ ሰዎችን የፈጠረው በዚሁ እምነት ላይ ነው። ይህንንም በብዙ አንቀጾች ላይ ይናገራል። ለምሳሌ በሱራ 30 ቁጥር 30 ላይ ቆይ አንዴ ላውጣልሽ እና ያነበብኩ የቀጠለ ማለት ነው ወደ እውነት ተዘንባ የሆነህም ፊትህን ለሃይማኖት ቀጥ አድርግ፣ የአላህም ፍጥረት ይላል። ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ስለዚህ አላህ ስብሓነሁ ወተዓላ በዛችው መንገድ ላይ ሁላችንንም ፈጥሮናል። ስንፈጠር ኢቭን ስንወለድ እንኳን አጥምቆ ነው እንድንወለድ ያደረገን። ማለት እኛ የውሃ ጥምቀት የለንም። እኛ የምንጠመቀው አላህ ስብሓነሁ ወተዓላ ራሱ አምላካችን ራሱ በተፈጥሮ መንክር ላይ በኢስላም ላይ አድርጎ አጥምቆናል። ሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ የአላህን የተፈጥሮ መንክር ወይም እምነት ያዙ በመንክር ማለትም በማጥመቅም ከአላህ ይበልጥ የአማረ ማን ነው ይላል። እኛም ለእርሱ ብቻ ተገዢዎች ነን በሉ ይላል። እና እኛ ሁላችንም ስንወለድ በአላህ መንክር ተጠምቀን የተወለደ ነው። ያ መንክር ምን ይባላል? ፊጥራ ይባላል። በኢስላም ላይ ነው። አሁን አንቺ ስላሴ ልትቀበ ያልቻለሽም፣ ሶስት አምላክ አይምሮች ሊቀበል አልቻለ ምናምን፣ ለምን ሲባል አምላክ አላህ ስብሐነው ተዓላ በልብሽ ላይ በውስጥሽ ላይ ያስቀመጠው ነገር አለ። ያ ነገርኛ ፊጥራ ብለን እንገልጸዋለን። ያ ምንድነው የሱን አንድነት የሱን መለኮታዊ ማንነትና የሱን አምላክነት በአንቺ ልብ ውስጥ አላህ ስብሐነው ተዓላ አስቀምጧል። ይሄ በሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ ጌታህም ከአደም ልጆች ከጀርቦቻቸው ዘሮቻቸውን በወጣና ጌታችሁ አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ ይላል። ጌታችን መሰከርን አሉ ይላል። እና እኛ ከመወለዳችን በፊት ከመወለዳችን ከመፈጠራችን በፊት ገና በአዳም ጀርባ ውስጥ በነበርንበት ጊዜ ገና ሳንፈጠር አላህ ስብሓነ ወተዓላ በልቦቻችን ላይ በነፍሶቻችን ላይ ያስቀመጠው ቃል አለ ያስቀመጠው እውነት አለ። ያ እውነት አንድ አምላክ የሚለው እውነት ነው። ይህንን የትኛውም የሰው ልጅ አእምሮ ይቀበለዋል። ነገር ግን ከልጅነት ጀምሮ የመጣሽበት የውሸት መንገድ ካለ ውሸት ላይ ስትቆይ ይውልሽ ውሸት አብሮች ሆኖ ይጎዳል። ሲወጣም ጎድቶ ነው የሚወጣው በሰላምም አይቆይም አይቀጥልም። እውነት ደግሞ እስክትቀበዩ ድረስ ውስጥሽ ላይ ያለው ውሸት ይታገልሻል እንጂ እውነት ስትቀበዩም ሰላም ነው፣ አብሮሽ ሲኖርም ሰላም ነው። ገባሽ? ግን ያ ብዙ ዓመት አብሮሽ የኖረ ውሸት ግን ሊወጣ ሲልም አስጨንቆ ነው የሚወጣው፣ እዛው ሲቀመጥም ሰላም አይሰጥሽም ማለት ነው። እና አላህ ስብሐነሁ ወተዓላ በልቦቻችን ላይ ያስቀመጠው እውነት ምንድን ነው? የእሱን አንድ መለኮታዊ ማንነት እንድንረዳ ነው ያደረገን። ታዲያ ይሄ አላህ ስብሐነሁ ወተዓላ የምንለው አምላክ ማን ነው? ነው ስለ ራሱ ማንነት የገለጸባቸው ብዙ አንቀጾች አሉ። ከነዛ ውስጥ ሁለት ነገሮችን ላንበብ። አንደኛን ሱረቱል በቀራ ምዕራፍ ሁለት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 ያለውን ሁሉ ያውቃል። በሻውም ነገር እንጂ ከእውቀቱ በምንም ነገር አያካብቡም አያውቁም እነሱ እሱ የፈቀደላቸው ነገር ካልሆነ በስተቀር በሌላ ጉዳይ ለእነሱ የማወቅ ምንም አይነት ስልጣን የላቸውም። መንበሩ ሰማያትንና ምድርን ሰፋ፣ ጥበቃቸው አያቅተውም፣ እርሱም የሁሉ በላይ ታላቅ ነው ይላል። ይሄ እኛ የምናመልከው አምላክ አላህ፣ የእሱ ባህሪ የእሱ ካራክተር ነው። ሌላው ደግሞ በሱረቱ ል ኢኽላስ ላይ ያለውን ላስቀመጠልሽ። ሱረቱ ል ኢኽላስ ቁጥር አንድ ላይ ምን ይላል? ቁል ይላል በል ይላል ሁወላሁ አሐድ ይላል እርሱ አላህ አንድ ነው ይላል እርሱ ተብሎ የሚገለጽ አንድ ማ አንድ ማንነትም አንድ ምንነትም ያለው አንድ አምላክ የሆነ አላህ ነው። እርሱ አላህ አንድ ነው ይላል። ቁጥር ሁለት ላይ አላሁ ሷመድ ይላል። አላህ የሁሉ መጠጊያ ነው። አንቺ ሲጨንቅሽ ሊሆን ይችላል፣ በቃ መጠጊያ ባጣሽበት ሰዓት፣ ተስፋ ባጣሽበት ሰዓት፣ የምትሄጅበት ቦታ በሌለ ሰዓት፣ አእምሮች ሶስት አምላክ ሊያስብ አይችልም። ስላሴ ሊያስብ ስላሴ ሊረዳ አይችልም። አብ ወልድ፣ መንፈስ ቅዱስ የሚለውን ነገር አእምሮች ላይ ሊመጣልሽ አይችልም። ወይም ፍጥረታትን ልታስቢ አትችም። ውስጥሽ ላይ የሚፈጠረው ስሜት ብቸኛው አንዱ የምትፈልጊው አንድ የሆነ ሀያል የሆነ አምላክ እሱን ነው የምትለምኝው። ወደ እሱ ነው የምትጠጊው። ያ አካል ማን ተብሎ ይጠራል? በኢስላም አስወመድ ይባላል። ማለትም የሁሉ መጠጊያ ተብሎ ይጠራል። ሌላው ቁጥር ሶስት ላይ ምን ይላል? አልወለደም አልተወለደም ይላል። ያለፉት ጊዜያቶች ላይ አልወለደም እሱ እርሱም ደግሞ አልተወለደም እርሱም ደግሞ አልተወለደም ይላል። እርሱ የሚራባ አምላክ አይደለም። አልወለደም አልተወለደም ነው እሱም የተወለደ አይደለም መጀመሪያ የለውም አልወለደም ደግሞ እሱም ደግሞ ያስገኘው ሌላ አካል የለም ወይም የወለደው ሌላ አካል አይደለም ለምን ሲባል ለእርሱም አንድም ቢጤ የለውም ይላል ቁጥር አራት ቢጤ ማለት ተመሳሳይ ነው ልክ እንደኛ አይደለም እንደ ሰዎች አይደለም እንደ መላእክት አይደለም እንደ ጅኒዎች አይደለም ሰዎች ይራባሉ እንስሳ ይራባሉ እንደነዛ የሚራባ አምላክ አይደለም ስለዚህ አላህ ሱብሐነሁ ወተዓላ አልወለደም አልተወለደም ከወለደ እሱ የወለደው አካል ወይም ወለደ የተባለው አካል አንደኛ በጊዜ ይቀደማል። ሁለተኛ ደግሞ ትንሽ አምላክ ተብሎ ይጠራል። ሶስተኛ ዘላለማዊ አይባልም። ማለትም ከዛ በፊት የነበረ ምናምን ተብሎ የሚገለጽ አይነት አካል ሊሆን አይችልም። ያ ደግሞ ከእሱ ማንነት ጋር ፍጹም ይጣረስ ነው። ኢቭን የአምላክ አስተሳሰበ አምላክ የሚባለው ጽንሰ ሀሳብ ራሱ የማይወልድ አካል መሆኑ ያስታውቃል። ለምን ካልሽ ምክንያቱም እሱ መጀመሪያ የሌለው አካል ሆኖ የሚወልደው ነገር ግን መጀመሪያ ካለው እንዴት ነው ራሱን ተካል ባል የሚችለው ሲጀመር? አይተካም ሶ አሁን ኦርቶዶክስ እንደሚባለው አስተምሮ ያለ መቀዳደም ምናምን ይባላል እንደዛ ከሆነ ደግሞ ውልደት የሚባለው ነገር የለም ስለዚህ አምላክ የሚባለው አላህ ሱብሓነሁ ወተዓላ ጅማሬ የሌለው አምላክ ነው ለምንድን ነው ጅማሬ የሌለው ሲባል እሱ በጊዜ ስለማይቀደም ነው እኛ ሰዎች የተፈጠርንበት ሁላችንም በጊዜ ውስጥ ነው አላህ ሱብሓነሁ ወተዓላ ደግሞ ከጊዜ ሁሉ ውጭ ነው ከፍጥረታት ሁሉ ውጭ ሆኖ ፍጥረታትን የሚያስተናብር አምላክ ነው ለምሳሌ አንድ ክፍል ላይ ይቺ አንድ ክፍል ቤት ነው እኩል በተመሳሳይ ሰዓት በተመሳሳይ ጊዜ ብርሃንም ጨለማም ሊሆን አይችልም። አንድ ቤት በተመሳሳይ ጊዜና ሰዓት ብርሃንም ጨለማም ሊሆን አይችልም። ሁለት ነገር በተመሳሳይ ጊዜ ሁለት ተቃራኒ ነገሮች በተመሳሳይ ጊዜና ሰዓት ሊከሰቱ አይችሉም። ስለዚህ ፍጡርና ፈጣሪ የሚባሉት ሁለት ተቃራኒ ነገሮች ናቸው። ፍጡር የሚባለው ነገር ፍጡር የሚባለው ነገር በጊዜ ውስጥ የተገደበ ነው። ስለዚህ አምላክ ወይም ፈጣሪ የምንለው ደግሞ ተቃራኒ ስለሆነ ሁለቱ በአንድ ላይ በጊዜ ውስጥ የተገደቡ አካላቶች ሊሆኑ አይችሉም። ስለዚህ ፍጡሮች በጊዜ ውስጥ ካሉ፣ ፈጣሪ ደግሞ ከጊዜ ውጭ ነው። ከጊዜ ውጭ የሆነ ነገር ደግሞ መጀመሪያ የሚባል ነገር የለውም ማለት ነው። ኖርማሊ ሎጂካሊ ራሱ ስታስቢው ከጊዜ ውጭ የሆነ አካል በሙሉ መጀመሪያ የሚባል ነገር የለውም። መጀመሪያ ያለው በጊዜ የሚቀደም አካል ነው። ስለዚህ እኛ የምናመልከው አምላክ አላህ ሱብሐነሁ ወተዓላ ከጊዜ ውጭ ያለና መጀመሪያም የሌለው አምላክ ነው። ሰው ለእርሱ አምላክነት 124 ሺህ የሚደርሱ ነቢያቶችን አስተማሪ አድርጎ ልኳል። ወደኛ ወደ ሰዎቹ ወደ ህዝቦቹ በየህዝቡም ሁሉ ነቢያትን መልክተኛን አላህ ሱብሓነሁ ወተዓላ ልኳል መቶ ሀያ አራት ሺህ የሚጠጉ ነቢያቶች ልኳል ለምን እንድንጠፋ አይፈልግም ይኸውልሽ የአላህ እዝነት የእኛ አምላክ አዛኝነቱን አንዱ የምታውቂው ገና ከመፍጠሩ በፊት ስለራሱ አስታውቆሻል። ከተፈጠርሽ በኋላ ደግሞ ቤተሰቦችሽ ምናምን ሃይማኖትሽን ሊያስቀይሩሽ ይችላሉ። እሱ መልክተኞችን ልኮሻል እንድትማሪ። መልእክተኞችን ሲልህ ግን እንደዚሁ ዝምሮ በታሪክ እንድትኖሪ ሳይሆን ተጨባጭ የሆኑ ማስረጃዎችን ሰጥቶ ልኳቸዋል። እነዚህን ነቢያቶች እነዚህን መልእክተኞች ተጨማሪ የሆኑ ተጨባጭ የሆኑ ማስረጃዎችን አንቺ እንድታምኝ የሚያደርጉ ማስረጃዎችን አስጨብጦ ልኳቸዋል። ለምን እንዳታስተባቢያቸው። እነዚህ ነቢያቶች እኛ በነቢያት ስናምን እነዚህ ነቢያቶች አይደሉም፣ እነሱ የሚወጡበት ቤተሰብ እንኳን የተከበረ ተሰሚነት ያለው ቤተሰብ ነው የሚሆነው። ለምን ህዝቦቹ እንዲክዱ አይፈልግም። አይደለም እነሱ ኃጢአተኛ ሊሆኑ ማለት ነው። የሚወጡበት ማህበረሰብ የሚወጡበት ማህበረሰብ የሚወጡበት ቤተሰብ ኃጢአተኛ ቢሆን ጣዖት አምላኪ እንኳ ቢሆኑ በማህበረሰቡ በኩል ግን ተሰሚነት ያላቸው ቤተሰቦች ላይ ነው የሚወጡ። ለምሳሌ አብርሃምን ማየት ይቻላል። አብርሃም አባቱ ጣዖት ቀራጭ ነው። በዛ በጣዖት ቀራጭነት በጣም የሚታወቅ ፌመስ የሆነ ሰው ነው። ልጁም በአንዴ የገነነና የታወቀ ሰው ነው። ይሄ ምንድነው? አላህ ሱብሐነሁ ወተዓላ የሚያደርግበት ምክንያት ሰዎቹ እንዲረዱት የአላህን አስተምህሮ እንዲገባቸው እንዲረዱትና ትንሽም ቢሆን እንዲሰሙት ለማድረግ። ሌላው ቢቀር ደግሞ ለምሳሌ ሙሳ አለይሂ ሰላምን ብንወስድ ሙሳ አለይሂ ሰላም የተከበረ ቤተሰብ ልጅ አይደለም፣ ግን አላህ ስብሐነሁ ወተዓላ በተከበረ ሰው ቤት እንዲያድግ አድርጎታል። ለምን? በህዝቡ በኩል ተሰሚነት እንዲኖረው ስለሚፈልግ፣ አላህ ሰዎቹ እንዲክዱ ስለማይፈልግ ሙሳም በፊርአውን ወይም በፈርኦን ቤት እንዲያድግ አደረገው። በተከበሩ ሰዎች ቤት እንዲያድግ አደረገው። ነቢያችን ሰለላሁ አለይሂ ወሰለም ከበኒ ሐሽም ጎሳ የሆኑ ከቁረይሽ ደግሞ ሹማምንት ከተከበሩ ሰዎች ቤት ከና አብዱልሙጠሊብ ቤተሰብ ወጡ። ለምን ህብረተሰቡና ማህበረሰቡ እንዲሰማቸው። እነዚህ ነቢያቶች ደግሞ ለእኛ አርአያዎች ናቸው። አርአያ ማለት እኔም ማልሰራውን ኃጢአት እነሱ አይሰሩም፣ እኔም የምጸየፈውን ነገር እነሱ የሚሰሩ አይነት አይደሉም። ስለዚህ መዕሱም ወይም የተጠበቁ ናቸው። ትልልቅ የሚባሉ ኃጢአቶችን አይሰሩም። ለእኛ አርአያም ስለሆኑ መምህሮቻችንም ስለሆኑ እኛ እንዴ ዳዊት እኮ እንደዚህ እንደዚህ ብሎ ዝሙት ፈጽሟል ታዲያ እኔ ብፈጽም ምን ችግር አለው? የምንላቸው አይነት ሰዎች ሳይሆኑ እሱ እኮ ነቢያችን ሰለላሁ ዐለይሂ ወሰለም እኮ ሳያጠፉ መቶ ጊዜ ምህረትን ይለምኑ ነበር። በቀን ከሰባ ጊዜ በላይ እኮ ምህረትን ይለምኑ ነበር። እኔ በዚህ ደረጃ ወንጀለኛ ሆኜ ለምንድን ነው ምህረትን ማለም ነው ብለን እንድንማርባቸው የተጠበቁ መእሱም የሆኑ ንጹህ የሆኑ ነቢያቶችን ሰጥቶናል። ንጹህ የሆኑ ማለት ግን የማይሳሳቱ ማለት አይደለም። እንደ ማንኛውም ሰው የሚሳሳቱ ናቸው ማለት ነው። ሰው ለእነዚህ ግን ተጨባጭ ማስረጃዎችን አላህ ሰብሐነሁ ወተዓላ ሰጥቶናል። ከነዛ መካከል ምንድነው፣ አህመድ ቅድም የጠቀሰው ኤምብሪዮሎጂ የሚባለው አሁን። ለምሳሌ እኛ ቅድም እንዳልኩሽ ነው፣ ኢየሱስ ክርስቶስ አይነ ስውራ በራ ቢባል፣ ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃ ለሁለት ከፈሉ ቢባል፣ ሙሳ ዐለይሂ ሰላም ባህር ለሁለት ከፈለ ቢባል፣ እነዚህ ታሪኮች ናቸው፣ እኛን አይመለከቱንም። በጊዜው ለነበሩ ሰዎች እንዲያሳምናቸው የቀረበላቸው ምንድነው ኤቪደንስ ነው ለእኛ ግን ኤቪደንሶች ናቸው ወይ ካልሽኝ ኖ አይደለም ለእኛ ታሪኮች ናቸው ስለዚህ ለእኛ የተላከልን ነብይ አለ ወይ አዎ አለ ከተባለ ተአምር ማሳየት መቻል አለበት ለእኛ ሚሆን ከዛ ውስጥ አንዱ ተአምር ምንድነው ቁርአን ነው ነቢያችን ሰለላሁ ዐለይሂ ወሰለም ለእኛ ስለተላኩ ቁርአንን እንደተአምር መጥቷል የቁርአን ተአምርነት ብዙ ቢሆንም ከብዙ በጥቂቱ ግን አላህ ስብሐነወተዓላ ጠብቆ እስከዚህ ጊዜ ድረስ ማቆየቱ ራሱ አንዱ ተአምር ነው። ጠብቆ ማቆየቱ እርሱ አንዱ ተአምር ነው። ከዛ በተጨማሪ ግን የገለጻቸው ነገሮች አሉ። ለምሳሌ በሱረቱ ራህማን ምዕራፍ 55 ቁጥር 19 እስከ 21 ድረስ ሁለቱም ባህሮች የሚገናኙ ሲሆኑ ለቀቃቸው፣ እንዳይዋሃዱ በመካከላቸው የማይታይ መጋረጃ አለ፣ አንዱ በሌላው ላይ ወሰን አያልፍም ይላል ይህ አላህ ስብሐነው ተዓላ ያወራው ስለ ፓስፊክ እና አትላንቲክ ኦሽን ስለ ሁለቱ መገናኘትና ሁለቱ ደግሞ እንዳይዋሃዱ በመካከላቸው ግርዶ እንዳለ ተናግሯል። ስለዚህ ይሄ ግርዶ ወይም በርዘክ ተብሎ የተቀመጠው ነገር አለ ወይስ የለም፣ እነዚህ ባህሮች ምንድን ናቸው፣ ይዋሃዳሉ ወይስ አይዋሃዱ የሚለውን አሁን በኛ በዚህ ዘመንና በዚህ ጊዜ ማረጋገጥና ማየት እንችላለን ማለት ነው። ይሄ ከአላህ ስብሐነው ተዓላ ተአምራቶች ውስጥ የሚመደብ የሆነ ትልቁ ተአምር ለእኛ ምን የሆነ ማለት ነው ማስረጃ ሊሆን የሚችል የሩቅ ነገር ሚስጥር ነው። ሌላው የተራሮች እንቅስቃሴንም ማንሳት ይቻላል። ከዚሁ ጋር በተገናኘ ብዙ እንዳልኩሽ ብዙ እንትኖች አሉ፣ ግን ቀለል ያሉትን ዝም የላንሳለሽ እና ዲቴል ያልገቡትን ነገሮች ከዛ ወደ ሌላው እናልፋለን። ወደ ነቢያችን ነቢይነት ማረጋገጫም ደግሞ እንደዚሁ እናያለን ማለት ነው ኢንሻላህ። ይህም አንዱ ማረጋገጫቸው አላህ ስብሐነ ወተዓላ ምን አለ በሱረቱ ነምል ምዕራፍ 27 ቁጥር 88 ላይ ጋራዎችንም እርሷ እንደ ደመና አስተላለፍ የምታልፍ ስትሆን የቆመች ናት ብለህ የምታስባት ሆና ታያለሃል። የዚያን መልከት እርሱ በምትሰሩት ሁሉ ውስጥ አዋቂ ነዋል። ስለዚህ አላህ ስብሐነ ወተዓላ የእሱን ውስጥ አዋቂነት ሲገልጽ በምን አይነት መንገድ ነው የገለጸው? እነዚህ የምታዩቸው ጋራዎች ተራራዎች እኮ ይንቀሳቀሳሉ እናንተ ግን የቆሙ መስለው ነው የሚታዩችሁ። አሁን አይደለም ከ1400 ዓመታት በፊት ከ10 ዓመት በፊት እንኳን ተራራ ይንቀሳቀሳል ብሎ ሚያምን ምን አይነት ሰው ነው የሚኖረው? ማን ነው ተራራ ይንቀሳቀሳል የሚል? አላህ ስብሐነው ተዓላ ግን ሲናገር እናንተ የቆሙ ናቸው ብላችሁ ብታስቡም ተራሮች እኮ ግን ይንቀሳቀሳሉ። ልክ እንደዚሁ እኔ ደግሞ በውስጥ የሚካሄዱትን የውስጥ የምትሰሩትን ሁሉ አዋቂ ነኝ ይላል። የውስጥ አዋቂነቱን ያስተሳሰረው ምንድን ነው? ሊገመት በማይችል የተራራ እንቅስቃሴ ነው። ሰው ተራሮች ይንቀሳቀሳሉ ወይ ከተባለ፣ አዎ፣ አሁን ሳይንስ ላይ በ2017 በወጣው መረጃ መሰረት ገብተሽ ብታዩ ይሄ ማውንቴንስ ኢን ሞሽን ምናምን የሚለው ላይ ድረገጹን ከፈለግሽ እልክልሻለሁ። ወይም እንዲሁ ሰርች ብታደርጊውም ታገኘዋለሽ። የተራሮች እንቅስቃሴ ምናምን ብትዩ፣ በአመት ውስጥ ከ1.5 እስከ 1.8 ሚሊ ሜትር ድረስ ተራሮች ይንቀሳቀሳሉ። እስከ 1.8 ሴንቲሜትር ማለት ነው ተራሮች ይንቀሳቀሳ ኦልሞስት ሁለት ሴንቲሜትር ማለት ነው። ወደ ጎን ይንቀሳቀሳሉ። ወደ ላይ ደግሞ እስከ ሁለት ነጥብ አምስት ሴንቲሜትር ድረስ ከፍ ይላሉ ወይም ደግሞ ያድጋሉ። እነዚህ ተራሮች ግን የሚያደርጉትን እንቅስቃሴ ምንም አይነት የሰው ልጅ ተራሮች ላይ የሚኖሩ ሰዎች እንኳን ሊያውቁት እንደማይችሉ ያስቀምጡታል። ስለዚህ አላህ ሱብሐነሁ ወተዓላ ለዛ ዘመን ባይሆንም ለእኛ የሚሆኑ ግን እንደዚህ አይነት ተአምራቶችን ሰጥቶናል። ሌላው የደመና ክብደት ነው። ደመና አይደለም አረብ ሀገር ላይ ያለ የተበጣጠሰ እንደው ብን ያለ ደመና ሲያይ የሚውለው ሰው ይቅርና እዚህ ኢትዮጵያ ውስጥ ያለ ሰው እንኳን ደመና ከባድ ነው፣ ከባዶች ናቸው ደመናዎች ብሎ ሊያስብ አይችልም። አይደለም አረብ ሀገር በረሃ ላይ የሚኖር ደመና ብርቅ የሆነበት ሰው ቀርቶ ማለት ነው። ግን አላህ ስብሐነ ወተዓላ ግን ስለ ደመናዎች ክብደት ይናገራል። በሱረቱ ራዕድ ምዕራፍ 13 ቁጥር 12 ላይ እርሱ ያ የምትፈሩና የምትከጅሉም ስትሆኑ ብልጭታን የሚያሳያችሁ ከባዶች ደመናዎችንም የሚያስገኝ ነው ይላል። በሌላም በሱረቱ አዕራፍ ምዕራፍ 7 ቁጥር 57 ላይ ከባዳዎችንም ደመናዎች በተሸከሙ ጊዜ ሙት ወደሆነ ሀገር እንነደዋለን ይላል። እና ደመናዎችን ከባድ እንደሆኑ አላህ ስብሐነው ተዓላ ያስቀምጣል ወይም ደግሞ ይናገራል ማለት ነው። ይህንንም በተመለከተ ሳይንስ ያስቀመጠው ወይም ደግሞ ያረጋገጠው ነገር አለ። አንድ ደመና መካከለኛ የሚባለው ደመና በተመለከተ በጣም ከባድ እንደሆነ እና ኢቭን ሲያነጻጽረው እንኳን ከቦይንግ ሰባት አርባ ሰባት ጃምቦ ጀት ጋር አብሮ ያነጻጽረዋል። የዛን ያክል ክብደት አለው። ይህ ማለት 362 ሰው የሚይዝ ነው ቦይንግ 747 የሚባለው ፕሌን ማለት ነው። እና እጅግ በጣም ከባድ እንደሆኑ ደመናዎች እንዲያውም ጥናቱ ራሱ ምንድነው የሚለው ከባድ ሆነው እንዴት ሊወድቆ አልቻሉም በሚል ዙሪያ የተደረጉ ጥናቶች ናቸው እኔ ጋር ያሉት ማለት ነው። እና በዚህ ደረጃ አላህ ስብሐነ ወተዓላ ወደፊት የምናውቃቸው በጊዜው ግን ሊታወቁ የማይችሉ ነገራቶችን ለነቢያችን ሰለላሁ አለይህ ወሰለም አስተላልፎላቸዋል ወይም ደግሞ አሳይቷቸዋል። እነዚህ እኛ ልናምንባቸው የምንችሉ ተአምራቶች ናቸው። ከዚህ በተጨማሪ ነቢያችን ሰለላሁ አለይሂ ወሰለም ደግሞ የተናገሩ ትንቢቶች አሉ። ትንቢት ሲባል እንደ አንድምታ ትርጓሜ አንድም እንዲህ ለማለት ተፈልጎ ነው አንድም እንዲህ ለማለት ተፈልጎ ነው የሚባሉ አይነት ትንቢቶች ሳይሆን ዳይሬክት የሆኑ ትንቢቶችን አስቀምጠዋል። ለምሳሌ ከነዛ መካከል ብዙ ትንቢቶችን ማንሳት ይቻላል። በጊዜው የነበሩ ትንቢቶች በጣም ብዙ ናቸው። እነዛ በጣም በጣም ብዙ ናቸው። ለምሳሌ ስለ ኡስማንና ስለ ኡመር ያወሩት አለ ነቢያችን ሰለላሁ ዓለይሂ ወሰለም ሰይህ አልቡኻሪ ላይ ሀዲስ 3675 ላይ የተናገሩት ነገር አለ ምንድን ነው እሱም ኡሁድ ተራራ ላይ ቆመው እያለ የእሁድ ተራራ ይርገፈገፋል በኡሁድ ተራራ ላይ አቡበክር ኡመር ኡስማንና ነቢያችን ነቢያችን ሰለላሁ ዓለይሂ ወሰለም ነበሩ በሚርገፈገፍበት ጊዜ ነቢያችን ሰለላሁ ዓለይሂ ወሰለም ምን አሉ ኡሁድ ሆይ ተረጋጋ አንተ ላይ ነቢያችን ሰለላሁ ዓለይሂ ወሰለም አንድ ሁለተኛ አስሲዲቅ አቡበክር እና ሁለት መስዋዕቶች ወይም ደግሞ ሁለቱ ሰማዕታት አሉ ብህ አንተ ላይ እና ተረጋጋሉት። ሰማዕታት ማለት በሸሂድ ወይም በሰውጅ የሚሞቱ ሰዎች ማለት ነው። እነዚህ ሁለቱ ሰዎች ዑመርና ዑስማንን ገና ሳይሞቱ በፊት ሁለቱም ሰማዕት እንደሚሆኑ ነቢያችን ሰለላሁ ዐለይሂ ወሰለም አስቀድመው ተናገሩ። ሰማዕት የሆኑት ግን በዛ ጦርነት ሁኔታም አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ዲቴል የእያንዳንዳቸው ሞትን አስቀምጠዋል። ሶሂህ አልቡኻሪ ሀዲስ ሰባት ሺህ ዘጠና ስድስት ላይ ነቢያችን ሰለላሁ ዐለይሂ ወሰለም ዑመር ሲናገር ምናለ ነቢያችን የተናገሩት ነበር ስለ አንድ በር። ያ በር ምንድን ነው? በዑመርና በዛ ፊትና ወይም በትልቁ ፊትና መካከል አንድ በር አለ ብለው ተናግረዋል። እና ዑመር ስለዚህ በር ለሁዘይፋ ጠየቀው። ሁዘይፋም ሲናገር አንተ በዚህ ጉዳይ ላይ ስጋት ሊኖርህ አይገባም፣ በአንተና በፊትናው መካከል እኮ አንድ በር አለ ብለው ይጠይቀዋል። ከዛ ዑመርም ያ በር ይሰበራል ወይንስ ይከፈታል አሉ አይ ያ በር ይሰበራል አለ እንግዲህ ስለዛ በር መሰበር ነው የሚያወራው ሁዘይፋ ከዛም ኡመር አለቀሰ በዚህ ምክንያት ሁዘይፋ ምን ብሎ ተናገረ ያበር ኡመር ነበር ይላል ያበር የተነገረው በር ኡመር ነው ተብሎ ነው የተነገረ ኡመር ይሰበራል በሰው እጅ ይሞታል ብቻ ሳይሆን ኡመር ከሞተ በኋላ እንኳን ፊትና እንደሚቀሰቀስ ፊትና እንደሚመጣ ትልቁ ፊትና እንደሚመጣ የተቀመጠ ነገር ነው በትንቢት ማለት ነው ሶ ያ ፊትና የማን ዘመን ነው? የኡስማን ዘመን ነው። ኡስማን የሚባለው ደግሞ ሁለተኛው ሰማዕት ብለው የገለጹት ነው። ሰይህ ሙስሊም ላይ ሀዲስ 243 ኤ ላይ ስለ ኡስማን ስለሚገጥማቸው ፈተናዎች እና መታገስ እንዳለበት ነቢያችን ሰለላሁ አለይሂ ወሰለም ይናገራሉ። ይሄም ቢሆን ግን ታሪክ ነው። ይሄም ቢሆን ስለ ሮምና ፋርስ ይናገራሉ፣ ቢሆንም ግን ታሪክ ነው። ኦኬ በእኛ ጊዜ የሚሆኑ ነገሮች አይደሉም። ስለዚህ በኛ ጊዜ ስለሆኑ ነገሮች ግን ስናወራ ነቢያችን ሰለላሁ ዐለይሂ ወሰለም ከተናገሩት ውስጥ አንደኛው ምንድነው የሚለብሱት ጫማ የሌላቸው ህዝቦች፣ እና አረብ ማህበረሰቦች እረኛ የሆኑ ማህበረሰቦች ህንፃ በመገንባት ይሽቀዳደማሉ ብለው ተናግረዋል። ይህንንም ንግግር ሱነን ኢብኑ ማጃ ላይ ሀዲስ 63ኛው ሀዲስ ላይ እናገኛለን። የሚለብሱ ጫማ የሌላቸው ማህበረሰቦች ህንፃ በመገንባት ይፎካከራሉ ብለው ተናግሯል። ይህንን ዘመን ያየነው አሁን ከ50 ዓመት ወዲህ ነው። ከዛ በፊት ይህ ዘመን ታይቶ አይታወቅም። ከ50 ዓመት ወዲህም በነዳጅ ምናምን ምክንያት እነዚህ ሰዎች ህንፃ በመገንባት እንደሚፎካከሩ አይተናል። ግን ያ ብቻ ሳይሆን ለየት የሚያደርገው የነቢያችን ሰለላሁ ዓለይሂ ወሰለም ትንቢት የገንዘብ ምንጫቸውን እንኳን ተናግረዋል። ሰይሃል ቡኻሪ ሀዲስ 1036 ላይ ገንዘብ ከነሱ መካከል ላይ በመሬት ላይ እንደሚፈልቅ እንደሚወጣላቸው ልክ የሲልቨር እና የጎልድ ያክል አቅም ያለው ወይም ደግሞ የዛን ያክል ደረጃ ያለው ትልቅ ሀብት ከመሬት እንደሚያገኙ መሬት ሀብቷን እንደምትተፋ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሳይ ሙስሊም ሀዲስ 1013 ላይም ይህንን እናገኛለን። ያ ማለት ነዳጅ ነው። ነዳጅ አሁን ላይ ከመሬት ወጥቶ ከመሬት የተፋችው ሀብት ነዳጅ ነው። በዛ ምክንያት የው ህንፃን በመገንባት እየተፎካከሩ ያሉ ህዝቦች ናቸው እና እንደዚህ ዲቴል የሆኑ ነገር መቀመጣቸው ብቻ ሳይሆን እነዚህ ነገሮች የተጻፉትም ከ600 ከ700 ዓመታት በፊት መሆኑንም ማረጋገጥ የምንችል ሰዎች ነን። ማኑስክሪፕቶች አሉን። የሀዲስም የቁርአንም ቢሆን ማለት ነው እና አሁን መጦ በኋላ ላይ መጦ የተገለጹ ወይም ደግሞ የተቀመጡ ነገሮች አይደሉም። ከነዚህ በመቀጠልም ነቢያችን የተናገሩት ሌላ ትንቢት አለ። የአረቢያ ምድር ወደ አረንጓዴ እና ትቀየራለች ብለው የተናገሩት አሉ። ዳግም አረንጓዴ ትሆናለች ብለው ተናግሯል እና ይህንን ተናግሬ ይጨርሳሉ። ብዙ ትንቢቶችም ማንሳት ይቻላል። መጀመሪያ አረንጓዴ ነበረች ወይ ሲባል፣ አዎ ከነቢያችን ከ10 ሺህ ምናምን ዓመታት በፊት የአረቢያ ምድር አረንጓዴ እንደነበሩ የአርኪዮሎጂስት ጥናቶች ያስቀምጣሉ። ያንን ነቢያችን ሊያዩትና ሊመለከቱት የማይችሉ በጊዜያቸው ያልነበረ ነው። ያንን ነገር ያስቀምጣሉ። ምናልባት ይህንን ነገር ማወቅ ከፈለግሽ ኔቸር ሚድሊስት ስት የሚል ዌብሳይት ላይ ኢንተርቪውን አሪቪሊንግ አረቢያስ ግሪን ፓስት የሚላለ እሱን ገብተሽ አረቢያ ከዛ በፊት አረንጓዴ የነበረች ወይስ አልነበረች የሚለውን ማየት ትችላለች። ከዛ በኋላ ደግሞ ግሎባል ክላይሜት ቼንጅ ላይ ናሳ ያስቀመጠው ጥናት ላይ ሳዑዲ አረቢያ አሁን ከ1987 ጀምሮ እስከ 2012 ድረስ ያለውን የአረንጓዴነት መጠን ከመሬት በሚወጡ ምንድን ነው የሚባለው ይሄ የከርሰ ምድር ውሃዎች መሰረት እየለሙ ያሉትን አካባቢዎች ያስቀምጣል ማለት ነው። እና የነቢያችን ሰለላሁ ዐለይሂ ወሰለም ትንቢትና ማስረጃዎች እኛ አሁን ላይ በዚህ ዘመን ላይ ሆነን አረጋግጠን ነቢይነታቸውን መቀበል የምንችልበት ደረጃ ላይ ያሉ ናቸው ማለት ነው። እና ለማፈንገጥ ወይም ላለማመን የሚሆን ምንም አይነት አቅም አይኖርም ነው። ከዛ በኋላ ሌላው የነቢያቶች ሃይማኖት ምን ነበር በሚለው በቁሉም